ከመኪኖቹ የዋጋ ጭማሪ በኋላ የተለያዩ ተሽከርካሪዎች ከዚህ ሲሸጡበት ከነበረው ዋጋ ከፍተኛ ዋጋ ልዩነት እንዳላቸው ይታወቃል። በተሸርሽተንም በዚህ ሳምንት ሲሸጡ ከነበሩ የተለያዩ የኤሌክትሪክ እንዲሁም ሀይብሪድ ተሽከርካሪዎች መካከል የተመረጡትን እንዲላዎች ቀረብ ያለው ከመረጃዎቹ ጋር አዱን ያሰብራኒኝ መልካም ቆይታ። ከነ ተሽከርካሪዎች መካከል አንዱ የሆነው የ2025 ሞዴል ቶዮታ ቢዜድ 3ኤክስ ፕሮፕላስ የሚባል ተሽከርካሪ ነው፣ ከስማርት ድራይቪንግ ጋር ማለት ነው። የተሸርካሪ የተገጠመለት የኤሌክትሪክ ሞተር 201 የፈረስ ጉልበት አለው። ባለ 58 ኪሎዋትወር ሊቴማያን ፎስፌት ባትሪ የተገጠመለት ሲሆን መኪናው በአንድ ጊዜ ቻርጅ 520 ኪሎ ሜትር የመጓዝ አቅም አለው። መኪኖቹ እንደ አብዛኞቹ የተሽከርካሪዎች ድራይቭ ታይፓቸው ፍሮንትል ድራይቭ ሲሆን፣ እነዚህ መኪኖችም የተለያዩ የከለር አማራጮች አሏቸው፣ እንደ ፍላጎታችሁ ማለት ነው። እነዚህ መኪኖች ታዲያ በምን ያህል እየተሸጡ ነው ካላችሁኝ፣ እነዚህ ተሽከርካሪዎች በአሁኑ ሰዓት እየሸጡበት ያለው ዋጋ በ5 ሚሊዮን 400 ሺ ብር ለገበያ ቀርቦ እናገኛቸዋለን። ሌላኛው ደግሞ የስራ ተሽከርካሪ ውሊንግ ያንጓንግ የሚባሉት ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ የተገጠመለት የልት ሞተር በምናይበት ጊዜ ባለ 82 የፈረስ ጉልበት የልት ሞተር የተገጠመለት ሲሆን ድራይቭ ታይፕ የተሽከርካሪ ሪዊል ድራይቭ ነው ማለትም ሞተሮቹ ከኋላ ሆኖ መኪናውን ወደፊት ፑሽ የሚያደርጉ ተሽከርካሪ ነው። የመኪናው ባትሪ ካፓሲቲ ባለ 42 ኪሎ ዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን ቶፕ ስፒዱም 90 ኪሎ ሜትር በሰዓት የሆነ ተሽከርካሪ ነው። ታዲያ ይህ ተሽከርካሪ ምን ያህል ኪሎ ሜትር በአንድ የቻርጅ መጓዝ ይችላል ካላችሁ፣ 300 ኪሎ ሜትር መጓዝ የሚችል ሲሆን ይህም ተሽከርካሪ በሁለት ወይም በሶስት አይነት የክላር አማራጮች አሏቸው። መኪኖቹ የተለያዩ በጣም በዛ ያሉ ፊቸሮች አሏቸው የሚባሉ ባይሆኑም የተለመዱትን ኤቢኤስ አለው፣ ኤቢዲ አለው፣ ሁለት ኤርባግ፣ የኋላ ካሜራ፣ ፓርኪንግ ሴንሰር፣ ስምንት ኢንች ስክሪን፣ ብሉቱዝ፣ ኤር ኮንዲሽኒንግ እንዲሁም ደግሞ ኤልኢዲ መብራቶች የተገጠሙላቸው ናቸው። እነዚህ መኪኖች እንግዲህ የስራ መኪኖች ስለሆኑ ማለት ነው። መኪኖቹ ከሳምንት በፊት ሲሸጡበት የነበረ ዋጋ በአምስት 5 ሚሊዮን አካባቢ ነበረ። በአሁኑ ሰዓት ላይ እነዚህ መኪኖች በ5 ሚሊዮን 200 ሺ ብር ለገበያ ቀርቦ እናኛቸዋለን። በቀጣይ የምናየው ተሽከርካሪ ደግሞ ቢዋይዲ ሴጉል ነው። ዛሬ የምናየው የ2024 12ኛ ወር ነው 2025 ያለው ነው ማለት ነው። እነዚህ መኪኖች እንደምታውቋቸው የተገጠመላቸው የኤሌክ ሞተር 74 የፈረስ ጉልበት ማምጫ ይችላሉ። በአንድ የሻርጅ 400 ኪሎ ሜትር መጓዝ የሚችለው ባለ 38 ኪሎዋት አወር ሊቴም አያን ፎስፌት ፓትሪ የተገጠመላቸው ሞዴሎች እነዚህ ናቸው። እነዚህ መኪኖችም የወጣላቸው የመሸጫ ዋጋ ከቦታ ቦታ ከፍተኛ ልዩነት አለው። ነገር ግን የተሻለ የሚባለው ዋጋ በአቬሬጅ በ2 ሚሊዮን 600 ሺ ብር ነው። ይህ ግን 2024 12ኛው ወር ማለትም 2025 ያልሆነው ማለት ነው። 2025 በሚሆንበት ጊዜ እነዚህ መኪኖች ከ2 ሚሊዮን 850 ሺ ብር እስከ 2 ሚሊዮን 950 ሺ ብር የሚጠይቅባቸው ሲሆን በተለይ ደግሞ ስማርት ኦፕሽኑ በሚሆንበት ጊዜ ከ3 ሚሊዮን ብር በላይ የሚጠየቅባቸው ተሽከርካሪዎች ናቸው። በቀጣይ ምን አይነት ተሽከርካሪ ደግሞ ትንሽ ከገበያው ጠፋ ብሎ የነበር ተሽከርካሪ ነው፣ ቮልክስቫገን ID6 ፕሮ። እነዚህ ተሽከርካሪዎች እንግዲህ የ2024 ዓ ም ዘጠነኛ ወር ተሽከርካሪ ነው። እነዚህ መኪኖች እንደ ከዚህ በፊት እንደምታውቁት ሶስት አይነት አማራጭ አላቸው ፕሮ አለ ፒውር ፕላስ እና ፒውር የሚባሉ ነበሩ በአሁኑ ሰዓት ግን በብዛት የምታገኛቸው ፕሮ የሚባሉት ናቸው መኪኖቹ የፈረስ ጉልበታቸው ሁለት መቶ አራት የፈረስ ጉልበት አላቸው መኪኖቹም በአንድ ጊዜ ቻርጅ ስድስት መቶ ኪሎ ሜትር መጓዝ የሚችሉ ሲሆን የተገጠመላቸውን ባትሪ ባለ ሰማንያ አራት ኪሎዋት አወር ሊቲየም አየን ባትሪ ነው ቮልስቫገን አይዲ ተሽከርካሪዎች ከቢዋይዲ የሚለያቸው ዋነኛው ነገር መኪናው የተገጠመለት ባትሪ ነው እነዚህ መኪኖች እነዚህ በሊቲየም አየን በሚሆን የሚባለው ሲሆን እነዛኞቹ ቢዋይዲ የምንላቸው ደግሞ ሊቲየም አየን ፎስፌት የምንላቸው ተቸርካሪዎች ናቸው። እነዚህ መኪኖች ይወጣላቸው የምሸጫ ዋጋ በምናይበትም ጊዜ ሊቴም አየን የተገጠሙት እነዚህ 2024 ዓመት ምህረቶቹ ቮልክስዋገን አይዲ6 በ7 ሚሊዮን 250 ሺ ብር ለገበያ አቀርበው እናገኛቸዋለን። አሁን የዋጋ ጭማሪውን በምናይበት ጊዜ ከባለፉ ሳምንታት አንጻር ከ100 ሺህ እስከ 250 ሺህ ብር የዋጋ ጭማሪ ያደረጉ ተሽከርካሪዎች እንዳሉ ማስተዋል እንችላለን። ብዙ ሰው የሚፈልገው ተሽከርካሪ ደግሞ አለ። ይህም ቢዋይዲ ዩአን ፕላስ ይባላል። እነ ተሽከርካሪዎች እንግዲህ በ510 ኪሎ ሜትር የሚጓዝ የሚችለው አለ እንዲሁም 440 ኪሎ ሜትር መጓዝ የሚችል ተሽከርካሪ ለ ይህ አሁን ማሳያችሁ የ510 ነው። እነዚህ መኪኖች የ2025 ዓ ም የሆነው ሶስተኛ ወር ምንለው ማለት ነው እነዚህ መኪኖች የተገጠመላቸው የኤልት ሞተር 201 የፈረስ ጉልበት ነው። ባች ካፓሲታቸው ባለ 60 ኪሎዋት ነው። ድራይቭ ታይፓቸው ሲንግል ሞተር ፍሮንት ዊል ድራይቭ ሲሆን ቶፕ ስፒዳቸው እስከ 160 ኪሎ ሜትር በሰዓት መጓዝ ይችላሉ። እንዲሁም ባነዚ ቻርጅ 510 ኪሎ ሜትር መጓዝ የሚያስችላቸው ናቸው። መኪኖቹን ተመራጭ ከሚያደርጉት ነገሮች መካከል በዋነኝነት ከመሬት ያለው ከፍታ ነው። እነዚህ መኪኖችም እስከ 170 ሚሜ ከመሬት ከፍታ ያላቸው ተሽከርካሪዎች ናቸው። መኪኖቹ በአንድ ጊዜ ቻርጅ የሚጓዙት ርቀት 510 ነው ብያቸዋሉ። ሊከዚህ የሚያን ስላለ እንዳይምታታባችሁ እንደዚህ ይህን ባትሪ ገጠሙ ተሸርካሪዎች የተሸጡበት ያለው ዋጋ ከ5 ሚሊዮን የሚጠሩበት ቦታ አለ። ትንሽ ቀነስ ብሎ ያገኘኋቸው እነዚህ ፕላስ የሚባሉት ናቸው። በቀጣይ የምናኘው ተሸርካሪ ደግሞ ቢዋይዲ ቱ የምንለው ነው። እንግዲህ በአንድ መጓዝ የሚችለው ነው። እነዚህ መኪኖች የተለያዩ የባትሪ አማራጮች፣ የሞተር አማራጮች አሏቸው። የሞተራቸው ዝቅተኛው የሚባለው ባለ 94 የፈረስ ጉልበት አለ እንዲሁም ከፍ የሚለው አለ። በዋነኝነት ግን በዘጠና አራት የፈረስ ጉልበት ማመንጨት በሚችለው እነዚህ መኪኖች በአንድ ጊዜ ሪቻርጅ 405 ኪሎ ሜትር መጓዝ የሚችሉት የተገጠመላቸው ባትሪ ባለ 43 ኪሎዋት አወር ሊቴም አየን ፎስፌት ባትሪ የተገጠመላቸው ናቸው። ድራይቭ ታይፓቸውም ፍሮንቲል ድራይቭ የሚባል ነው። እነዚህ መኪኖች በጣም በከፍተኛ ሁኔታ ዋጋ እየጨመሩ ያሉ ተሽከርካሪዎች ናቸው። የዛሬ ወር አካባቢ እነዚህ ተሽከርካሪዎች ሲሸጥበት የነበረው ከ3 ሚሊዮን 150 ሺህ ብር ጀምሮ ነበረ። በአሁኑ ሰዓት ላይ እነዚህ መኪኖች ከ3 ሚሊዮን 480 ሺህ ብር ጀምሮ ለገበያ ሲቀርቡ ከዋጋቸው ትንሽ ከፍ ብሎ የምናገኘው BYD UNAP ቤዚ ከምንለው ጋር ተቀራራቢ እየሆኑ ያሉ ተሸርካሪዎች ናቸው። ሌላኛው ተሸርካሪ ደግሞ BYD ሲላይን 05 የሚባለው ተሸርካሪ ነው። የተሽከርካሪ በአንድ ቻርጅ 520 ኪሎ ሜትር መጓዝ የሚያስችለውን ባለ 60 ነጥብ 9 ኪሎዋት አወር ሊቲየም አየን ባትሪ የተገጠመለት ተሽከርካሪ ነው። የተሽከርካሪ እንግዲህ ድራይቭ ታይፕ ፑል ሊቪል ድራይቭ ሲሆን ቶፕ ስፒዱም እስከ 80 ኪሎ ሜትር በሰዓት መጓዝ ይችላል። እነዚህ መኪኖች ወደ ገበያው ከገቡ ትንሽ ጊዜ የቆዩ ናቸው ግን ያን ያህል በጣም የተለመዱ መኪኖች አይደሉም። እነዚህ መኪኖች በዚህ ሳምንት ለገበያ የቀሩበት ዋጋ በምንሄድበት ጊዜ በዚህ ሳምንት እነዚህ መኪኖች ከአራት ሚሊየን ስምንት መቶ ሺህ ብር ጀምሮ ለገበያ ቀርቦ እናገኛቸዋለን። መኪኖቹ የተለያዩ ፊቸሮችን ያሟሉ ናቸው። ከነዚህ መካከል አውቶማቲክ ፓርኪንግ አላቸው። ከፊት ከኋላ ፓርኪንግ ሲንሰር አለ፣ የሌዘሩን ብሮች፣ 360 ካሜራ፣ 20 ኢንች ጨርኬ፣ ባለ 12 ስፒከር፣ ኤንኤፍሲ ካርድ እንዲሁም ደግሞ ድራይቨር ዲስፕሌና ኢንፎቴም ስክሪን ራሱን የቻለ አላቸው። አዳፕቲቭ ክሩዝ ኮንትሮል አላቸው። እንዲሁም ደግሞ አውቶማቲክ ሄድላይት የተገጠመላቸው ናቸው። እነዚህ መኪኖች ከሌሎቹ አንጻር የተሻሉ ናቸው ምክንያቱም ዋጋቸውን በምታዩበት ጊዜም ጥሩ የሚባል ናቸው። እነዚህ መኪኖች ከአራት ሚሊዮን ስምንት መቶ ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ከዚህ በተጨማሪ ደግሞ ሌሎች ሸርካሪዎችም ለገበያ ይቀርባሉ። ከእነዚህ መካከል ቶዮታ ቢዚድ ፎሬክስ ሎንግሬን የሚባል ሸርካሪ አለ። እንግዲህ ሀገራችን ላይ እንደምታውቁት ሶስት አይነት የቢዩ የቶዮታ መኪኖች አሉ። ቶዮታ ቢዚድ ስሪ የሚባል አለ፣ ቶዮታ ቢዚድ ስሪክስ የሚባል አለ። ሌላኛው ደግሞ ቢዚድ ፎሬክስ የምንለው ሸርካሪ ነው። ቢዚድ ፎሬክስ ገበያ ውስጥ በጣም ኢንተርናሽናል ማርኬት ላይ ራሱ በብዛት የምናገኘው ቸርካሪ ነው፣ በእኛ ሀገር ብቻ ሳይሆን ማለት ነው። እነዚህ መኪኖች የተለያዩ የኪሎ ሜትር ሬንጅ ያላቸው፣ ይሄኛው ሎንግ ሬንጅ የሚባለው ነው ማለትም፣ በአንድ ጊዜ ቻርጅ 615 ኪሎ ሜትር መጓዝ ይችላሉ። እነዚህ መኪኖች የተለያዩ ትሪም ሌቭል አላቸው። ከነዚህ መካከል ይሄኛው ፕሮ የሚባለው ነው። መኪኖቹ የተገጠመላቸውን ባትሪ በምናይበት ጊዜ ባለ 72 ኪሎዋት አወር ሊቲየም አየን ባትሪ ናቸው። ቶፕ ስፒዳቸው እስከ 160 ኪሎ ሜትር በሰዓት ነው። መኪኖቹም 201 የፈረስ ጉልበት የማመንጨት አቅም አላቸው። መኪኖቹ በዛ ያለ ፊቸሮችንም አካተዋል። እንደ ቢዋይዲ ባይሆን በቶዮታ ፉል ኦፕሽን እንደሚባሉት አይነት አሽከርካሪዎች ናቸው። ከእነዚህ መካከል የአዳፕቲቭ ኩርስ ኮንትሮል አላቸው። ወንበሮቻቸው ያቀዘቅዛሉ። ማሙቅ የሚችል መሪ አላቸው። ኬሊያ ሴንተሪ ያላቸው፣ ናቪጌሽን ሴንሰር አላቸው። እንዲሁም ደግሞ የአሽከርካሪው ሆን ወንበር ኤሌክትሪካሊ አጀስት ማድረግ ችላላቸው። መኪኖቹ የተለያዩ አማራጮች ያሏቸው ሲሆን ከነዚህ መካከል ይሄኛው ፕሮ የሚባለው ከ600 በላይ ኪሎ ሜትር መጓዝ የሚችለው ሞዴላቸው ከ4 ሚሊዮን 900 ሺህ ብር ጀምሮ ለገበያ ቀርቦ እናገኛቸዋለን። እነዚህ ተሽከርካሪዎች ዛሬ ዛር የጠራውላችሁ በዋነኝነት ገበያ ውስጥ በብዛት የምታገኟቸው እንዲሁም ብዙ ሰው እየሸመታቸው ያሉ ተሽከርካሪዎች ስለሆኑ ነው እንጂ እንደምታውቁት በሀገራችን ላይ ብዛት ያላቸው ሌሎች መኪኖች አሉ። እነዚህ መኪኖች በምን ያህል ዋጋ እየተሸጡ ነው፣ ምናምን የሚሉትም በየእለቱ ያለውን ቴሌግራም ቻናላችን ማግኘት ትችላላችሁ። ለዛሬ ላችሁ የቀረቡት መረጃ ይህን ይመስል ነበር። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን አይርሱ።